ስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ እግዚአብሔር። ቤተሰቦች እንደምንቆያችሁ እንደምንሰነበታችሁ፣ ከእግዚአብሔር ከአምላካችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችን ይሁን። እግዚአብሔር አምላካችን ያስተምረን ዘንድ ይመክረን ዘንድ በጎ ፍቃዱ ትሁንልን። በዛሬ ዕለት ስለ ተስፋ መቁረጥ እንማራለን። ከጥያቄ ለመጀመር ያህል በሕይወታችሁ ተስፋ የቆረጣችሁበት ጊዜ ኖሮ ያውቃል? ሐዘን አጥልቶባችሁ ነገን ማየት ተስኗችሁ ነገ እንደሞት ያህል ጨንቋችሁ፣ ያልፋል ሲባል ጨዋታ የሚመስለን ጊዜ መከራ በሕይወታችን እንደ ስማችን የምናውቀው ያህል የገነንብን ጊዜ ኖሮ ያውቃል? ምናልባትስ በዚህ ሁኔታ ውስጥ የሚያልፉ እህት ወንድም፣ ወዳጅ፣ ቤተሰብ ይኖሯቸዋል። እንግዲህ አሁንስ በተስፋ መቁረጥ ላይ የምናደርገውን ትምህርት ለወንድም እህቶቻችሁ በማጋራት ትምህርቱ እንዲደርስ እናድርግ። በመቀጠል ወደ ትምህርቱ እንለፍ። ተስፋ መቁረጥ የሚለውን ከማየታችን በፊት ተስፋ ምንድን ነው ስንል፣ ተስፋ ማለት የማናቀው ነጋችን ላይ ያለን እርግጠኝነት ማለት ነው። ተስፋ የሚደረገው የእግዚአብሔር በጎነት ነው። ተስፋ የሚደረገው እግዚአብሔር ለእኛ አደርገዋለሁ ያለው ቃል ነው። እግዚአብሔር ለእኛ ሊያደርግልን የታመነ ነውና እግዚአብሔር የነገረንን ቃል እናምነዋለን። እግዚአብሔር አምላካችን ከድካማችን በፊት ከመውደቃችን በፊት አስቀድሞ ልጆች እያለን አስቀድሞ ምንም ሳንጀምር በፊት ምን ብሎናል? ምን ተስፋ ሰጥቶናል? ምን አደርግላችኋለሁ ብሎናል? እንኪያስ እሱን ማሰብ መሳን ማለት ተስፋ መቁረጥ ማለት ነው። እሱን ለማሰብ መዘናጋት ማለት ተስፋ መቁረጥ ማለት ነው። እግዚአብሔር አምላካችን ለእኛ አንድ ጊዜ ከነገረን በኋላ እርግጠኛ እንድንሆን በእምነት እንድንጠብቀው ከመከረን በኋላ ነጋችን ሲርቅብን እንደ ጉም ሲጋርደን እና ማስተዋል ሲከብደን ተስፋ መቁረጥ ውስጥ እንገባለን። ብዙ ጊዜ ተስፋ መቁረጥ ውስጥ የምንገባ ሰዎች ወይም የሚገቡ ሰዎች በሕይወታቸው የሚያጋጥማቸው ከባዱ ፈተና ከሰዎች የሚሰሙት ምክር አጥንታቸው ድረስ ገብቶ እንዳይሰማቸው ይሆናል። ማለትም ብዙ ጊዜ ተስፋ ስንቆርጥ የሚሰማን ስሜት ነገ የምትባል ቀን ትርቀናለች። ያልፋል የሚባል ምክር ያደክመናል። ስለዚህ እንደማያልፍ እያሰብን ራሳችንን እያደከምን እንኖራለን ማለት ነው። በስራችን፣ በትምህርታችን፣ በትዳራችን፣ በቤተሰቦቻችን ደግሞ ከዚህ ሁሉ ሲበልጥ በመንፈሳዊ ሕይወታችን ብዙ ጊዜ ተስፋ እንቆርጣለን። የጀመርነው ነገር ሳይሳካ ሲቀር ያሰብነው ነገር ከግብ ሳይደርስ ሲቀር፣ ብዙ ጊዜ በቃ የተነገረልን ነገር ቆመ ብለን ተስፋ እንቆርጣለን። ያሰብነው ነገር ከግብ ሳይደርስ ሲቀር እግዚአብሔር ባሰበልን ጊዜ እንደሚፈጽምልን አይተን እንዳንጽናና ሰይጣን ዲያብሎስ፣ ደግሞም የትላንትና ልምምዶቻችን ተስፋ እንድንቆርጥ ይገፉናል፣ ይመክሩናል። እኛም የእነሱ ምክር በሰማን ቁጥር ተስፋ እየቆረጥን ከእግዚአብሔር እየራቀን እየደከምን በተስፋ መቁረጥ ውስጥ እንኖራለን ማለት ነው። ለተስፋ መቁረጥ ትልቅ ምሳሌ ከሚሆኑት ሰዎች መካከል የኤማሁስ መንገደኞች ናቸው። በሉቃስ ወንጌል ምዕራፍ 24 ላይ የምናገኛቸው እነዚህን ሁለት ወደ ኤማሁስ ከተማ የሚጓዙትን ሰዎች ታሪኮን ለማስታወስ ያህል እናንብበው። እነሆም ከእነርሱ ሁለት፣ እነርሱ የሚለው ሐዋርያትን ነው ሁለቱ በዚያ ቀን ከኢየሩሳሌም ስድሳ ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል ምድር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው ቀሎጵያ የሚባልም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን በእነዚህ ቀኖች በዚያ የሆነው ነገር አታውቅምን አለው እርሱም ይህ ምንድን ነው አላቸው እነርሱም እንዲህ አሉት በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ ሶስተኛው ቀን ነው። ደግሞም ከእኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። ሥጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ከእኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፤ እርሱን ግን አላዩትም። እርሱም እናንተ የማታስተውሉ ነቢያት የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን? አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ወደሚሄዱበትም መንደር ቀረቡ። እርሱም ሩቅ በሚሄድ መሰላቸው። እነርሱም ከእኛ ጋር እደር፣ ማታ ቀርቧልና፣ ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከእነርሱም ጋር በማድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። ዓይናቸውም ተከፈተ አወቁትም። እርሱም ከእነርሱ ተሰወረ። እርስ በርሳቸውም በመንገድ ሲናገረን መጻሕፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን ተባባሉ። በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። አስራ አንዱና ከእነርሱ ጋር የነበሩትን ጌታ በእውነት ተነስቷል ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። እነርሱ በመንገድ የሆነውን እንጀራውንም በቆረሰ ጊዜ እንዴት እንደታወቀላቸው ተረኩላቸው። የቃሉ ባለቤት እግዚአብሔር ክብር ይመስገን። የኤማሁስ መንገደኞች መሞቱን የሰሙት መነሳቱን ረሱ። ጌታችን ኢየሱስ ክርስቶስ አስቀድሞ እንደሚሞት ካስተማራቸው በኋላ ደግሞ ስለ ትንሳኤውም ደግሞ ነግሯቸዋል። እቺ የተነገራችሁን ትምህርት ከዘነጉት ወዲያ መሞቱ ጌታችን መነሳቱን ከደነባቸው የወደፊት የሚመጣውን ነገር ለማስተዋልና እንደሚነሳ መረዳታቸውን በሙሉ ጋረደባቸው። በመሞቱ አዝነው ስድሳ ምዕራፍ የሚያክል መንገድ በእግራቸው እየተጓዙ ወደ ኢማሁስ መንገድ ሄዱ። ይህ የሚናገረን ዛሬ ላይ የምንኖርበት የኑሮ ሁኔታ ነጋችን ላይ የተገባልንን የእግዚአብሔርን ቃል ኪዳን እንድንረሳ ያደርገናል። የማውስ መንገደኞችን ኦግስቲን የሚባለው አባት እንደዚህ ሲል ይናገራቸዋል። ከህይወት ከራሱ ጋር እየሄዱ ልባቸው ግን በሞት ጨለመ፣ ከትንሣኤ ጋር እየሄዱ ትንሣኤ የተጋረደባቸው ይለናል። ይህ አባት የሚያስተምረን የኤማውስ መንገደኞች ሕይወት የሆነውን ክርስቶስን ካጠገባቸው እንኳን ኖሮ እንዳላስተዋሉት እንረዳለን። ምን ማለት ነው ስንል እነዚህ ሰዎች የተቆረሰ እንጀራ በእጃቸው ገብቶ ወደ አፋቸው እስኪያስገቡ ጊዜ ድረስ ወደፊት የሚሆነውን ነገር አልተረዱም፣ አላወቁም። ኢየሱስ ክርስቶስን በፊታቸው እንደቆመ አልተረዱትም ነበር። ምኑ ነው የገለጠላቸው ስንል፣ እንጀራ ቆርሶ መስጠቱ ነው። ይህ ማለት በቤተ ክርስቲያን የሚቆረሰው ቅዱስ ቃሉ ማለት ነው። በቤተ ክርስቲያን የሚነገረን ቅዱስ ቃሉ፣ ቅዱስ ሥጋው፣ ክቡር ደሙ ማለቱ ነው። ይህ የሚናገረን በቤተ ክርስቲያን ውስጥ እኛ የምናሳልፈውን መንፈሳዊ ሕብረት ነው። ስለዚህ የተከደነብን ነገር እንዲገለጥልን፣ የተሸፈነብን ነገር በግልጥ ቆሞ እንድናየው፣ በግልጥ ተገልጦ እንድንረዳው የሚያስፈልገን ነገር ቢኖር የእግዚአብሔር መንግስት ውስጥ ያለን ሱታፊ አምላክ ነው። በቤተ ክርስቲያን ውስጥ የምናደርገው መንፈሳዊ ህይወት ነው። ቅዱስ ስጋውና ክቡር ደሙን ስንቀበል፣ ቅዱስ ቃሉን ለመማር ጊዜና እድል ስናዘጋጅ፣ እግዚአብሔር በቃሉ በኩል ለእኛ ለልባችን ብርሃንን ይገልጥልናል። እኚህ ሰዎች እንደተናገሩት፣ እነ ቀለዮጳ እንዳስተማሩን ልባችን መጻሕፍትን በነገረን ጊዜ ይቃጠልብን አልነበረም ወይ እንዳሉ፣ ልባችንን የሚያቃጥለው የእግዚአብሔር ቃል ነውና በቤተ ክርስቲያን መተን የእግዚአብሔርን ቃል እንድንማር ቃሉን ደግሞ ከፍተን እንድናነብ እግዚአብሔር አምላካችን ልባችንን ያቅናልን፣ ያዘጋጅልን። በፈተና ውስጥ ሆነን እንደማናልፈው እንደማንሻገረው የሚነግረን ሁኔታው ነው። እግዚአብሔር ግን አስቀድሞ ግን ለሁላችን የገባልን ቃል አለ። አሁን የምንኖርበት የህይወት መንገድ እግዚአብሔር እያየልን የህይወት መንገድ አይደለም። ዛሬ የደከምነው ድካም መጨረሻችን አይደለም። ይህ ህይወት የመጽሐፋችን የህይወታችን መጽሐፍ ማብቂያ አይደለም። የአንድ ምዕራፍ ታሪክ ነው። አሁን ያለንበት ሁኔታ ዘላለማችን የሚወስን ሁኔታ አይደለም። ከዚህ ሁኔታ እንወጣለን። ተስፋ ከቆረጥንበት ነገር ተሻግረን እግዚአብሔርን ወደ ማየት አድማዝሀትን ወደሚያካልለው ክብሩ እንሻግራለን። ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ አራት ላይ ከቁጥር 35 ጀምሮ የሚያሰምረን አንድ ቃል እናገኛለን። በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው ይለናል። ወደ ማዶ እንሻገር አላቸው። እንግዲህ እናስተውል ክርስቲያን እህትና ወንድሞቼ፣ እንሻገር ያለው በቃሉ ሰማይና ምድርን ያጸና አምላክ ነው። እንሻገር ያለው ይሁን ብሎ ሲናገር ነገር ሁሉ የሚሆንለት ህያው የሆነ ቃል ኢየሱስ ክርስቶስ ነው። እንሻገር አላቸውም። ወደ ታንኳ ገብተው መሻገራቸውን ጀመሩ። ሕዝቡንም ትተው በታንኳ እንዲያው ወሰዱት፣ ሌሎች ታንኳዎችም ከእርሱ ጋር ነበሩ። ብርቱ ዐውሎ ነፋስም ተነሣና ውኃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላዋ ትራስ ተንተርሶ ተኝቶ ነበር፤ አንቅተውም፦ መምህር ሆይ፣ ስንጠፋ አይገድህምን? አሉት። ነቅቶም ነፋሱን ገሠጸው ባሕሩንም ዝም በል ፀጥ በል አለው። ነፋሱም ተወ፣ ታላቅ ፀጥታም ሆነ። እንዲህ የምትፈሩ ስለምን ነው? እንዴትስ እምነት የላችሁም? አላቸው። እጅግም ፈሩና፣ እንግዲህ ነፋስም ባሕርም የሚታዘዙለት ይህ ማን ነው? ተባባሉ። ይህ ክፍል የሚያስረዳን ትልቁ ጥያቄ ጌታችን ኢየሱስ ክርስቶስ እንሻገር ካላቸው በኋላ ሐዋርያቱ እንኳን በታንኳ ያውም ሰላማዊ ክርስቶስ በታንኳው እያለ ሰላም እንዳልተሰማቸው መሻገር የሚለውን ጉዳይ ከብዶባቸው ለመሻገር እንዴት እንደተጨነቁ እናያለን። መስመጥ እውነት ሆኖ ከጌታችን እንሻገር ከሚለው ቃል በላይ ማዕበሉ ታንኳውን ማናወጡ ገኖባቸው እንመለከታለን። እኚህ ሰዎች ጌታችን ጋር ቀርበው የተናገሩት ልብ የሚሰብር አንድ ቃል አለ። ስንጠፋ አይገድህምን ይላል። የጠራቸውን አምላክ ከኋላ ሆኖ የተከተላቸውን አምላክ ከፊት ሆኖ የመራቸውን አምላክ በስማቸው የሚያውቃቸውን ሐዋርያት የሆኑ ዘንድ የመንግሥተ ሰማያት ካስማ የሆኑ ዘንድ በአማድ አድርጎ ስማቸውን የሚጽፈላቸውን እርሱን ስንጠፋ አይገድህም አሉ። ስለዚህ እህትና ወንድሞቼ፣ ብዙ ጊዜ ልባችን ተሰብሮ እግዚአብሔር ላይ ጮኸን እግዚአብሔርን አማረን እናውቃል። መኪና የፊት መብራቱን ሲያበራ የምንደርስበት ቦታ ድረስ አይደለም የሚያበራው፣ እስክንንቀሳቀስ ድረስ ያለ ርቀት ላይ ነው የሚያበራው። ይህ የሚነግረን ብርሃኑን ተከትለን በሄድን ቁጥር የታሰብንለት ቦታ እንደርሳለን ማለት ነው። ጌታችንም ተነስቶ ውስጡ ያለውን ሰላም ለማዕበሉ ነገረው። ማዕበሉ ያላወቁትን ጌታችንና ኢየሱስ ክርስቶስን አስተዋወቃቸው። ይህ ማን ነው ማዕበልና ንፋሳት የሚታዘዙለት ብሎ ገለጠላቸው። ክርስቲያኖች መከራ ማለት እግዚአብሔርን የምናውቅበት፣ እግዚአብሔር ራሱን የሚገልጥበት መጽሐፍ መንገዱ ነው። መከራን ገልጠን እግዚአብሔርን እናውቃለን። በሕይወታችን ፈተና ዛሬና ነገ እየተደራረበ ደረሰብን ማለት እግዚአብሔርን ለማወቅ እድል ተሰጠን ማለት ነው። በፈተና ውስጥ እግዚአብሔርን ማወቅ ይቻላል። በፈተና ውስጥ የእግዚአብሔርን ክብር ማስተዋል እንችላለን። እግዚአብሔር አምላካችን አይገድህም ወይ ተብሎ እንኳን ሲጠየቅ የማያዝን የማይቆጣ አምላክ ነው። የማታምን ትውልድ ወይ እስከ ምን ያህል ጊዜ ከአንተ ጋር ቆያለሁ ብሎ ተናገራቸው። ጌታችንን አስተዋውቆ ፈጸመላቸው። እርሱን ገለጠላቸው። በዚህ ፍቅር ውስጥ እንዲኖሩ አደረገላቸው። መከራ እግዚአብሔርን ካወቅን እንታመም፣ ግድ የለም። መከራ ከበዛብን እና እግዚአብሔርን እንድናውቅ ካደረገን፣ ግድ የለም። በተስፋ መቁረጥ ውስጥም ቢሆን እግዚአብሔርን ከተማር ነው ግድ የለም። ተስፋ ቆርጠን አዝነን መውደቃችን ሳይሆን አለመነሳታችን እግዚአብሔርን ያሳዝነዋል። አሁን ያለንበት ህይወት የመጨረሻ እንዳልሆነን እናስታውስ ክርስቲያኖች። አሁን ያለንበት ህይወት በቃ ብለን መቶ ጊዜ ሞክረን ያቃቱን ጉዳዮች መቶ አንደኛ እድል የላቸው ማለት አይደለም ክርስቲያኖች። ህይወታችን ዛሬ የተገባልን ቃል ላይ ያልኖርን ከሆነ በሀገር ውስጥ ሆነን ወደ ውጭ ሀገር ስለመሄድ እያሰብን ተስፋ ቆርጠን ከኖርን ውጭ ሆነን ወደ ሀገራችን ለመመለስ እንደምንናፍቅ እንዳንረሳ፣ ክርስቲያን እህትና ወንድሞቻችን ዛሬ ያጣነውን ነገር ነገር ስናገኘው በማግኘት ሁሉ ነገር ሲተካ ሰለሞን በመጽሐፈ መክብብ መግቢያ ላይ እንደነገረን ሁሉ ከንቱ ነው፣ የከንቱም ከንቱ ነው ብሎ እንደነገረን ውስጣችን ያለው ከእግዚአብሔር ጋር ያለን ግንኙነት ካልረካ ፊታችን መስቀሉን አይቶ ካልጠገበ ውጫዊ ነገር የውስጣችንን እርካታ ሊሰጠን አይችልም። ውስጣችን ያለው ሰላም የሚመነጨው ከጌታችን ፍቅር ነውና፣ ተስፋ ስንቆርጥ መንገድ ላይ እንደማይተወን እግዚአብሔርን እናስታውስ። እንሻገር ያለ አምላክ መሃል አውላላ ሜዳ ላይ እንደማይጥለን እናስታውስ። ቃል የገባልን ለመንግሥተ ሰማያት ነውና ለክብሩ ነውና ያጨን መንገድ ላይ እንደማይጥለን እናስታውስ። እግዚአብሔር ልጆች እግዚአብሔር ለመንግሥተ ሰማያት ነው ያጨንና፣ ለበጉ ሰርግ ነውና የመረጠን መንገድ ላይ መሬት ላይ ምድር ላይ እንደማይጥለን እናስታውስ። እግዚአብሔር የተሻለች መንግስት አዘጋጅቶልናል። በጸጋው ዙፋን ፊት እንድንቀመጥ ክብር ከቅዱሳን ጋር እንድናገኝ ሰጥቶናል። ያችን ጊዜ እናስታውሳት። እግዚአብሔር ዛሬ እየነገረን ያለው መልእክት ምንድን ነው ብንል፣ አሁን ያለንበት ሁኔታ የመጨረሻው ሁኔታ አይደለም። ዛሬ ያለንበት ህይወት የህይወታችን ፍጻሜ አይደለም። ዛሬ ያለን ማጣት የዘላለም ማጣት አይደለም። ዛሬ ያለን መጎሳቆል የዘላለም መጎሳቆል አይደለም። ዛሬ ያለን ጤና ማጣት ለዘላለም ጤና ማጣት አይደለም። ሁከት ወደ ሌለበት፣ እክል ወደ ሌለበት፣ ህመም ወደ ሌለበት፣ መከራና ስቃይ ወደ ሌለበት ወደ እግዚአብሔር መንግስት ገና እንገባለን። ገና ክብሩን እንወርሳለን። ገና ስሙን እንቀድሳለን። ገና መንግስቱን እንቀበላለን። ገና እንደ መላእክት እንዘምራለን። ያንን ክብር እያሰብን ንጽናና፣ ክርስቲያን ወንድሞቻችን። እግዚአብሔር ከተስፋ መቁረጥ ውስጥ እጆቻችንን ክንድና ክንዶቻችንን ይዞ ያውጣን፣ ያሻግረን። እግዚአብሔር ልቦቻችንን ይጠብቅልን። የእግዚአብሔር ክብር የእግዚአብሔር ፍቅር ከሁላችን ጋር ትሆን። የእግዚአብሔር ምሕረት ከሁላችን ጋር ትሆን። ያስተማረን የመከረን፣ የገሰጸን አምላካችን፣ ተስፋ እንዳንቆርጥ ተስፋ የሚሆነን ጌታችንና አምላካችን ኢየሱስ ክርስቶስ ሆይ ለአባቶቻችን ለቅዱሳን እንደተለመነ ለእኛ የሚለመንልን የእነሱን ጸሎት እንደሰማ የእኛንም ጸሎት ይስማልን። ወስብሐት ለእግዚአብሔር። ይቆየን።